እነ እስክንድር ነጋ ወደ አማራ ትግል እንዴት መጡ? የሚለውን ጉዳይ በግልጽ በዶክመንት ከነ ማስረጃው በቅርቡ ይፋ እናደረጋለን ለህዝባችን። እስክንድር ባለፉት ሰላሳ ዓመታት በጋዜጠኝነቱም በሰላማዊ ትግሉም የከፈለው መስዋዕትነት እያንዳንዱ ህዝብ የሚያቀው ነው። ተምሳሌትነቱ በዚህ ትውልድ ውስጥ ነው። እስክንድር ሲሳሳት፣ ስህተቱ ሊነገር ይገባል። ተምሳሌትነቱ፣ ስብዕናው ግን ፈጽሞ ሊነካ ይገባል። በዚህ ትውልድ ውስጥ ተምሳሌት የሆነ በአምሳያው በሱ ልግ ጳጳሳትም መነኮሳት እንኳን አልተገኙም መስዋዕትነት ለመክፈል እስክንድር ላይ አሁን የሚከፍ የዳያስፖራ የአማራ ዳያስፖራ ማህበር ወይ ትግሬ ነው፣ ወይ ኦሮሞ ነው፣ ወይ በአዴን ነው፣ ወይ ጠላኩ። አንድ ሌላ ነገር የለም። ተካካሙ ነውረኛ ነው፣ መለያው ጠይቁት። እስክንድርን እንዴት ነው ህዝባዊ ግንባሩ ስትሉት ደው ይፈራል። እስክንድር እውነት ለመናገር ሀሳቡን አልቀበለውም። እኔ ከምቆምለት ዓላማ ተንሰራሪ ነው። ግን የኢትዮጵያ ፖለቲካ ሼክ ካደረጉት ውስጥ ፕራክቲካል ከሆኑት እሱ ብቻ ነው። ሌሎቹ ወሬኞች ናቸው። እውነቴን ነው የምልህ። አንቀጥቅጧቸዋል። እዛ አጀንዳ ቀርጾላቸዋል። እውነተኛ ኦፍኮርስ የነጣጣለው በሻ ነፍሱን የሚሰጥ ነው። እስክንድር የነጻነት አርበኛ ነው። ቼ ጉቤራ ነው ላ አማራ ስለተበደለ ጫካ ገባ እንጂ ኦሮሞ ቢበደልም ጫካ የሚገባ አይነት ፐርሰናሊቲ ያለው ሰው ነው እስክንድር። እኔ እንጃ ኔ በሺ አመታት የሚከሰት ክስተት ነው ብዬ ነው የማምነው። እንደሱ አይነት ሰው እንጃ፣ በጣም መታደል ነው ብዬ ነው የማምነው። ምንም በወንጀል የምጠረጥረው ሰው አይደለም። በነፃነት በዚህ በሰላማዊ ትግል ላይ አንቱ የተባለ ሰው ነው። እኔ በኢንተርናሽናል ሌብል ራሱ እነ ማንደላ እና ከእነ ማህተመ ጋንዲ ጋር የሚነጻጸርና ከእነሱም በተሻለ ተክለ ሰውነቱን እና ቁመን ያለው ሰው ነው ብዬ ነው የማምነው። እስክንድር ገና መጠናት ያለበት ሰው ነው ባይ ነኝ። ብዙ ዶክተሮች ብዙ ፕሮፌሰሮች ሰባት ስምንት ወረቀት ያላቸው ዓለም በየቦታው ንግግር እንዲያደርጉ የሚጋብዟቸው አንዱ የተሰኙ ሰዎች እናውቃለን። አንዳቸውም የእስክንድር የእግሩ እጣቢ አይሆኑም። ቀስ የእግሩ ጣቢያ የሆኑ ብዙዎቹ ሆድ የሚገዛቸው ሲበዛ፣ ከሪዎች ሲበዛ። ምን ብዬ ልንገር፣ በኢትዮጵያ የአራዳ ቋንቋ የሚናገርበት ነው። እዚህ ላይ ይነገርም እ ቦቅባቃዎች ናቸው፣ ሲበዛ ራቅ ብለው እንኳን መናገር የሚበሩ ናቸው። እስክንድር ሀይ የእግዚአብሔር ነው ብለው አረንጓዴ ቢጫ ቀይ